ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። አለው እናንተ እንድናችሁ፣ መግባት ማውጣት ሁሉ ሰላም ነው፣ ሁሉ ሰላም ነው። እግዚአብሔር ይመስገን እና የቻይና ላይ ቤተሰቦች እንድናችሁ አላችሁ ወይ? እኔ እግዚአብሔር ይመስገን አለው። እና ዛሬም በአዲስ ቪዲዮ ሁሉ መጥቼላችኋለሁ። አለው እና ዛሬ ምን ሰራው ወረቀት አይናብ እና ወረቀ አይነቡን ሁሉም ታውቃላችሁ። ዛሬ የሚሰራው ወረቀ አይረሀብ ማለት ነው። ወረቀ አይነቡን እስቲ አሰራሬን ላሳያችሁ። እና ማታውቁ ልጆች ካላችሁ ብዙ ልጆች ታውቃላችሁ ብዬ አስባለሁ። ማታውቁ ልጆች ካላችሁ ምናልባት ያዘጋጀሁትን ሁሉም ነገር ላሳያችሁ ለእናንተ ለኔ የጠቀመሁን ነገር እኔ የጠቀምኩትን ነገር ለእናንተም እንዳሳያችሁ ተጠቀሙ። አሪፍ ነው ወይ? ምናልባት አዳዲስ ልጆች ካላችሁ ለእናንተ ትምህርት ይሆናል ብዬ ነው ያመጣሁት። ስለዚ ስለዚህ እና ስታዩ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ጻፉልኝ። ይሄን ቦታ አስተካክል፣ ይሄ ቦታ ማስተካክሉ ምቱ ቦታ ካላችሁ አስተካክላለሁ እና ኮሜንት ላይ አሳውቁኝ። እኛ ከዛ በኋላ የተዘጋጀውን ቅመማ ቅመም ላሳያችሁ። ከዛ እናንተ ይሄን ማታውቁ ልጆች ካላችሁ እንድታውቁ እና ተጠቀምኩትን ተጠቅማችሁ እንድትሰሩ ብዬ ትምህርት ይሆናል ብዬ ነው ያመጣሁት እና ሁሉም ሰው ያውቋል ብዬ አስባለሁ። ምናልባት አዳዲስ ልጆች ካላችሁ ብዬ ነው እና ያዘጋጀሁት ቀይን ሽንኩርት፣ ነጭ ሽንኩርት ማለት ነጭ ሽንኩርት ሳይሆን ሽንኩርት ሽንኩርት፣ ቲማቲም ደቂቃ አድርጌ ነው የከተፍኩት እና ሩዝ እና ቅመማ ቅመም ጀንጅቢል ፍልፍል ፍልፍል ቆንዴ በርበሬ ማለት ነው። እና ይሄ ካሞን ሁሉም ነገር አለ። ብዙ ነገር ቅመሞች አሉ። አንድ ላይ የተፈጨ ነው። ነጭ ሽንኩርት ጫው አንድ ፍሬ ሎሞን እና ይሄ ዘይት ዘይቶን ጊብስ ሩማን። አሁን እነሱን አንድ ላይ ይጠቀማለሁ ማለት ነው። ከኔ ጋር ቆዩልኝ። አሁን ሁሉም ነገር አደባልቄ እመጣላችኋለሁ። እና አሁን እንጨምረው። እሺ፣ ነጭ ሽንኩርት እና ቲማቲም ሩዝ ሩዝ። እሺ ይሄው ያዘጋጀሁት ቅመም

ይት እሽ ከዛ በኋላ አንድ ላይ እንደባልቃለን ማለት ነው። እንደዚህ በዚህ ያጋችሁ ታደባድቃላችሁ።